በክልሎች ያለውን የበጀት ቀመር ችግርና የመሰረተ ልማት ፍትሐዊነት ለመፍታት እየሰራ መሆኑን የፌዴሬሽን ምክር ቤት አስታውቋል። የፌዴሬሽን ምክር ቤት ባካሄደው መደበኛ ጉባኤ የበጀትና የጋራ ጉዳዮች ቋሚ ኮሚቴን እንዲሁም የሌሎች ቋሚ ኮሚቴ አፈጻጸሞች ላይ ውይይት በማድረግ ውሳኔዎችን አሳልፏል። ኤልሳ ጉሽ በዝርዝር ትነግረናለች። የፌዴሬሽን ምክር ቤት ስድስተኛ የፓርላማ ዘመን ሁለተኛ ዓመት ሁለተኛ መደበኛ ጉባኤውን አካሂዷል። ፌዴሬሽን ምክር ቤቱ ህገ መንግስት ትርጉምና ውሳኔ አፈጻጸም ክትትል ቋሚ ኮሚቴን ሪፖርት በመስማትም ተወያይቶበታል። ከዚህ በፊት ተፈጻሚ እንዲሆኑ የሚወጡ ህጎች ተፈጻሚነታቸውን የሚያረጋግጥ አካል አለመኖሩ ለህጎቹ ተፈጻሚነት ችግር ሆኖ መቆየቱም ተነስቷል። አሁንም ይህንን የሚከታተል አካል መኖሩ የህጎችን ተፈጻሚነት ለመከታተል መፍትሄ መሆኑም በምክር ቤቱ ተጠቁሟል። የሀገሪቱ የበላይ ህግ ለመሆኑ መጠን በክልሎች የህግ አውጪ አካላት የወጡ ህጎችን ማለትም የክልል ህገ መንግስታትን፣ የገጠር መሬት አዋጆችን፣ የቤተሰብ ህጎችንና ሌሎችንም በማሰባሰብ ህገ መንግስታዊነታቸውን በማጥናት ለሚመለከተው አካል ግብረ መልስ ለመስጠት በታቀደው መሰረት የክልል ህገ መንግስታት ከኢፌዴሪ ህገ መንግስት ጋር ያላቸውን መጣጣምና ተቃርኖን በተመለከተ የአስር ክልሎች ማለትም ከትግራይ ክልል ውጭ ያሉትን ከምዕራፍ አንድ እስከ ምዕራፍ ሶስት ባሉ መሰረታዊ ድንጋጌዎች ላይ ዝርዝር ጥናት የተደረገ ሲሆን በቀሪ ምዕራፎች የሚደረጉት ጥናት የጥናት ውጤት ሲጠናቀቅ በአጠቃላይ ያሉ ጥንካሬዎችና ክፍተቶች ተገምግመው በተለይ ክፍተት ያለባቸው እንዲስተካከሉ ለሚመለከተው አካል ግብረ መልስ የሚሰጥ ይሆናል። በክልል ደረጃ የሚወጡ ህጎችን የፌዴራል ህግ መሰረት አድርጎ እንዲሆንም በበጀት ዓመቱ ምን ተሰራ የሚለው በምክር ቤቱ ተገልጿል። ቀደም ሲል ምክር ቤቱ ይህ ህገ መንግስታዊ ናቸው በሚል የሚል ውሳኔ ያሳለፈባቸው ሁለት ህጎች መሻሻላቸው ለማረጋገጥ ክትትል የተደረገ ሲሆን ሁለቱ የህገ መንግስታዊ ናቸው የተባሉት ህጎች እየተሰራባቸው እንዳልሆነ ያረጋገጥን ሲሆን ምክር ቤቱ በበጀትና ና የጋራ ገቢዎች ጉዳይ ቋሚ ኮሚቴ የ2015 በጀት አፈጻጸም ላይም ውይይት አድርጓል። በክልሎች ተመጣጣኝ የሆነ የበጀት ድልድል አለመኖር የሚያመጣው ችግርም በምክር ቤቱ አባላት ተነስቷል። በተለየ ሁኔታ የተጎዱ አካባቢዎችን በልዩ ሁኔታ ለመደገፍ ድሮ የነበረን ቀመር ያለውን ነገር ይዘን ከቀጠል እነዚህን ሁለት የተለያዩ ሴናሪዎች ለመመልከት አያስችለንም። ስለዚህ እዛ አካባቢ ሊታዩ ይገቡ የነበሩ ጉዳዮች ካሉ ሀሳብ፣ አስተያየት ሊሰጥባቸው የሚል ሁለተኛ ጥያቄ አለ። በክልሎች የሚነሳውን ቀመር ማሻሻያ ጥያቄ ማሻሻል አለመቻላችን ተብሎ መቀበል ነበረበት። የመፍትሄ ሀሳብ ምክንያት ላይ በገለጻ መቅረት መቻል አልነበረበትም። ከችግሩ አሳሳቢነት ተነስተ ነው። ይህን በተደጋጋሚ የምናንሰው ፌዴሬሽን ምክር ቤት ከምርጫ ወዲዳዲስ ከተቋቋመ ወዲ በተተከታታይ የሚነሱ ጥያቄዎች ናቸው። ቀመር ለማሻሻል የህዝብና ቤት ቆጠራ ማካሄድ ብቸኛው ፕሪኮንዲሽን ነው ወይ? ብቸኛው ፕሪኮንዲሽን ነው ወይ ሌሎች ቀመድን ለማሻሻል አስፈላጊ የሆኑ መስፈርቶች የሉም ወይ? በክልሎች ፍትሐዊ ስርጭቱን ይሄ ምክር ቤት የሚያረጋግጡ ነው ሳለግን፣ ታች ከወረደ በኋላ ደግሞ በክልሎች ውስጥ ያሉ የፍትሐዊነት ችግሮችንም ደግሞ ማየት ማረጋገጥን በጣም አስፈላጊ ነው እያስባለን በፌደራል ደረጃ የተያዙ ትልቅ መንገድ እና የሌሎች መሰረተ ልማት ፕሮጀክቶች በሚፈለጉ ደረጃ የተሰሩ ስላልሆነ ከፍተኛ ጥያቄ ነው ያለው። በተለይ አንድ ዞን ሰባት ስምንት ዓመት መምራት የተነፈገው ዞን አለ። በተደጋጋሚ የሚነሳው የበጀት ምጥጥንና ቀመር ጥያቄን ለመፍታትም ምክር ቤቱ ትኩረት ሰጥቶ እየሰራ ነውም ተብሏል። የኢትዮጵያን ቀጣይነት ለማረጋገጥ አንዱ ትልቁ ትኩረት ተደርጎ መሰራት ያለበት ከዚህ ከፊስካል ፌዴራሊዝሙ ጋር ያለው ጉዳይ ነው ማለት ነው። ስለዚህ እሱ አንደኛ ሄዶ ሄዶ ኬጉ እያደገ እንዲሄድ ማድረግ፣ ሁለተኛ የመጣው ኬክ ደግሞ በአግባቡ በፍትሐዊነት እንዲከፋፈል ማድረግ ሰው ሁለቱም አብሮ አንድ ላይ ካልሄደ በጣም አስቸጋሪ ይሆናል። ቀመሩ የመጣውን ሀብት ለክልሎች ፌዴራል መንግስት የወሰነው ሀብት በቀመሩ መሰረት ክልሎች ጋር እንዲደርስ ማድረግ አንዱ ስራ ነው። ሁለተኛው ስራ ደግሞ ፌዴራል ጋር የሚቀረው ሀብት ፌዴራል ስራ ላይ የሚያውላቸው ሀብቶች በፍትሐዊነት ህዝቦች ጋር እንዲደርሱ የመከታተል ለዛ ማዕቀፎችን የማስቀመጥ ጉዳይ ነው። ከዚህ ረገድ ይሄ የተከበረው ፌዴሬሽን ምክር ቤት ባለፉት አምስት ስድስት ዓመታት ሰፊ ስራ ሰርቷል። የክልሎች የመሰረተ ልማት ችግር ፍትሐዊ ያለመሆን ሌላኛው በምክር ቤቱ አባላት የተነሳ ሲሆን የፌዴሬሽን ምክር ቤቱ ትኩረት ሰጥቶ እየሰራባቸው ከሚገኙ ጉዳዮች አንዱ መሆኑም ተጠቅሷል። ለዘመናት በመጣው ኢፍትሐዊነት በአንድ ከውስጡ መውጣት ስለማይቻል በተራዘመ ጊዜ ልማትን ባስቀጠለ መልኩ አዋጭነትን ባረጋገጠ መልኩ ፍትሐዊነት መረጋገጥ አለበት። ስፔሻሊ ደግሞ ማህበራዊ ልማቶች ጋር ከሚያያዙ ጉዳዮች ትኩረት ተሰጥቶ አድሬስ መድረግ አለበት ተብሎ ተወስኗል። ይህም ከፕላን ኮሚሽን ጋር ከፋይናንስ ሚኒስቴር ጋር ሀብቱ ከሚያስተዳድሩ ሚኒስቴር ተቋማቶች ጋር ውይይት ተደርጎ ስምምነት ላይ ተነግሷል አናበት ነው የፌዴሬሽን ምክር ቤት በመደበኛ ጉባኤው የቋሚ ኮሚቴዎችን የ2015 አፈጻጸም ላይ ውይይት በማድረግ የመፍትሄ ሀሳብ ያላቸውን አስቀምጧል።